እንዲ፣ ዝንብ ማለት ነው። ዝንብ ታውቃላችሁ ማለት ዝንብ ጣፋጭን የማይመርጥም ቆሻሻን የማይመርጥም፣ ሂዶ ልጥፍ ነው የሚለው ታውቃላችሁና፣ መጥፎም ነገር ስሩ፣ ጥሩም ነገር ስሩ፣ እኔ አመላችሁ ይሁን ምናቸው ይሁን ብቻ አላቅም። የስግብ ድግሪ የጫኑ ሰዎች አሉና፣ እስኪ ምን ሆናችሁ ነው? ግን የጀማት ኸይር ማለት የሰው ልጅ ዝም ብላችሁ የምትሳደቡ አስተያየት የሆነ ሰው ዝም ብላችሁ ማለት ነው በቃ ያልሆነ ነገር ሄዳችሁ ሁለት ቅርጽ ያደርጋላችሁ። አንድ አንዶቹማ በቃ በየሰው ዩቱብ ቻናል ሄዱና ታያላችሁ እስከ መጨረሻው፣ ከዛ ምንድነው አስተያየት ተሳታችሁ የምትወጡት ስድብ ነው ስድብ ሆናችሁ ተንከሲስ። እንግዲህ ይቺ ተመልከቱ ምን ትላለች ግን እኮ ሺባነሽ ትላለች ይሄኔ ቆንጆ እና እኔ ቤት በነገራችን ላይ አብዛኛውን ተሳዳቢዎቹ በቃ ሽባ ነሽ፣ አሮጊት ነሽ፣ አንቺ አጁዛ፣ አንቺ ሽባ ታምና የሚሉት የጀማት ኸይር። እሺ እና የሰው ልጅ ላያረጅ የተፈጠረ የሰው ልጅ ይረገዛል፣ ይወለዳል፣ ዳደ ያለ ያርጋል፣ ከዛ ወጣት ይሆናል፣ ከዛ ሽማግሌ ይሆናል። እሺ ሽማግሌ ደሞ ሽባ ይባላል፣ አሮጌ ይባላል፣ አጁዛ ይባላል፣ የድሜ ባለ ጸጋ ይባላል። እና የሰው ልጅ ላያረጅ ነው እድሜ ከሰጠው አላህ ላይ አረጅ ነው ወይ ጀማ? እስኪ እንዲ መልሱልኝ። እኔ አብዛኛውን ጊዜ ሽባ ይላሉ እነሱ ሲመስለኝ አሳባቸው በቃ በእነሱ አስተያየት ምክንያት እንደ ተመነቃቅር ወጥ ለማስጣት ነው መሰለኝ አሳባቸው ማለት ነው። አያቸዋሉ ህዝቦች በተደጋጋሚ እና እንደዚህ አይነት ስሊብን አይሰለቻችሁም? አይሰለቻችሁም ሽፊት ጁዛ ከሆን ኩኔው እኔም እሽ ምሽክላ ለራሴ ነው እና ሲቀርጥ ሽባአይደሁ ማታውኝም ሽቅርቅር ያልኩ ቆንጆ ምን ይወጣልኛል፣ ምድረ እንከፍ እንዳልሰድባሁተጠንቀቁ በነገራችን ላይ ተጠንቀቁ ማለት ነው እንዳልሰድባችው፣ ነገሩ እንዲሰድባችሁ ነው፣ እንደ ይነት አስተያየት የምትሰጡኝ ግን ዛሬ እንግዲህ ትናንትና በሰጠሁት በለቀኩት ቪዲዮ በስደት ላይ ምን ያህል ጊዜ ቆያችሁና ተረፋችሁ ብዬ ነበረና እውነት አብዛኛው ኢትዮጵያው እኔ ሰባት አመቴ ነው ከመጣሁ። ግን አንድ ቁም ነገር የለኝም። እህቴ ገና 200 ካሬ ቦታ ገዝቻለሁ ከእህቴ ጋር ትላለች። ግን ማለት ነው የዛሬ 13 አመት ነው እንደው ኢትዮጵያ ወጣት እንደው ተሰዱ ያለቀው አብዛኛው 13 አመት፣ 14፣ 15 አመት ነው የሚለውና ወላይ በጣም ይገርመኛል ሱብሐንአላህ። እና ይህንን እንግዲህ አስተያየታቸውን መልሽ ያመጣሁበት ምክንያት ምናልባት አሁን አሁን የሚመጡ ልጆች ወላይ ትምህርት ይሆናቸዋል በአሁኑ ሰዓት ሁሉም ሶሻል ሚዲያ ስለ ተጠቃሚ ስለሆነ እንደ ድሮ አይደለም። ድሮ የዛሬ አስራ ሶስት አመት እኛ በመጣንበት ሰዓት ሶሻል ሚዲያ ይቅርና ይቺ ጠቅጠቅ ሰል እኳን ራሱ አናውቅም። ገብቷቸዋል ምንም ነገር አናውቅም ነበር። አሁን ግን በሶሻል ሚዲያ ሁሉም ነገር ይደርሳቸዋል። ስለዚህ አዲስ በተለይ አሁን ላይ ወደ ሳውዲ፣ የተለያዩ ሀገራት ኮንትራት ጠቃላችሁ ትንሹም ትልቁም እየመጣ ነው ምናልባት ትምህርት ይሆናችኋል ማለት ነው እና አብዛኛው ግን 13 አመት 12 አመት 10 አመት ነው የሚለው። አንዳንዱ ደግሞ መሻላ በመጣበት ጊዜ ጊዜውን አለባከንም እየተጠቀማለ። አንዳንዱ ደግሞ ዝም ብሎ አረብ ሀገር አመታት ናስቆጥሮ ወይ ገንዘብ ሳይዝ ወይ ልጅ ሳይዝ ዝም ብሎ አውላል ለሜዳ እየቀረዋል። ወላህ ነው የምላችሁ በጣም ያንን ጊዜያችንን ልንጠቀምበት ይገባል። አላውቅም ያለ የፈሰሰ ውሃ አይጣፍስም አይደለም በኋላ ከሚቆጨን ጊዜያችንን በአግባቡ ብንጠቀምበት ሌላኛው ደግሞ እንግዲህ እንደምታውቁት ኧረ አስራ ሶስት አመት እችን ብቻ ነው እየሰራሽው ለማለት ነው። ትናንት የለቀኩትን እኔ ሁለት አመት አልሞላኝም ከብዶኛል፣ ግን እንዴት ነው ይሄን ሁሉ አመት የቻለሽው? ሁለት አመት ረዝሞብኛል ትላለች። በነገራችን ላይ አረብ ሀገር ላይ ማለት ነው አመት ሁለት አመት በጣም ይረዝምባቸዋል። እኔ እንደዚህ ሀገር እንደመጣሁ አመት ሁለት አመት አይደለም ወሯ የሺ አመት ያህል ነበረ የረዘመችብኝ የነበረው፣ ሌሊቱም አይነጋም ከኖም ማይመሽን ብቻ ሀሳብ፣ ናፍቆት፣ ጭንቀት ብቻ ነበር። ግን አረብ ሀገር ምን እንደት አውቃላችሁ፣ እየቆያቸው ስትሄዱ ሊሰለቻችሁ ይቅርና ልትለቁት እራሱ አትፈልጉም። ስደት በነገራችን ላይ ወዲያው ሁለት አመት ሶስት አመት የሚሰሩ ሰዎች ወላይ ነው ማለት ነው፣ ቁርጥ አድርገው ነው ወዲያ አገራችሁ የሚሄዱት። አምስት ዓመት ስድስት ዓመት ሰባት ዓመት ከዚህን ይህን ያህል ዓመት ከተቀመጣችሁ እዚህ ሀገር ብትሄዱ ራሱ አትቀመጡ። ምክንያቱም እዚህ ሀገር ሀገሩን ተመሳስላችሁ ሰዎችን ተመሳስላችሁ ባህላቸውን ተመሳስላችሁ ነው የምትኖሩ። ስለዚህ ኢትዮጵያ ሄዶ ለመኖር በቃ ሀሳብ ነው የሚሆናችሁ፣ የተራራ መስሎን የሚታያችሁ ይከብዳችኋል። እኔ ግን እንደዛ ነው የታየኝው፣ ሀገር የገብቼ ለመኖር ወይኔ ወላሂ ነው ማለት ነው። በጣም በቃ አቀበት ሆኖ ነው የሚታየኝ ለምን ተጠቅረሽቸዋለሁ ሀገሬን አኗሯል። ለምሳሌ በአስራ አምስት ዓመት የተሰደድኩ ግማሽ ዕድሜን ሀገር ኖርኩ፣ ግማሽ ዕድሜን ስደት ልሞላ ነው ከተወሰነ አመታት በኋላ። ስለዚህ እየቆየን ስንሄድ ስደት ኑሩብኝ ኑሩብኝ እንጂ ለቀቁኝ ለቀቁኝ አይለም ማለት ነው። ሌላኛው እንግዲህ ስንት ቆርቆሮ ነው፣ እኔም ይችን የምታህል ነው መስራት የምፈልገው። ከመጣ ሁለት አመት ቦታ ገዝቻለሁ። አመት ደግሞ ይችን የምታህል ብሰራ ብዙ ነፍቆኛል። ትላለች አንቺ፣ እውነት እውነት ወበዝ ነሽ እንደዚህ ብለሽ። ግን አንዳንዱ ሰዎች እንግዲህ ይህን ሁሉ አመት ኑሮሽ ለመኖሪያ ነው ወይ የሰራሽ ሰርቪስ ይላሉ። አንዳንዱ ምን ሊያደርግልሽ ነው ይህን ሰርቪስ እንደዚህ አትሰሪም። አንቺ ነሽ አወቅሽበት የዱንያን ሕይወት። ምክንያቱም ትልቅ ቤት ብትሰሪ ማለት ነው ሰርቪስ ልስራት ያለሽ ቦታ እንኳ ኑሮሽ ሰርቪስ ብትሰሪ ደግሞ ለእጅ ላይ ተያለሽ፣ ለእጅሽ ብትሄጂ ደግሞ ስራም ንግድ የምንቀሳቀስበት ስራ መሰራበት ትያለሽ። ስለዚህ በቃ የሆነ አላማችሁን ኑሯችሁን በአጭሩ ማሰብ ራሱ መልካም ነገር ነው። ረጅም አርቃችሁ ስታስቡ ግን ወይም አርቆ ማሰብ ማንንም አልተቀመም። ዛሬ ነገ፣ ይችን ይችን ይችን በማለት እዚሁ በስብሰነው እንጂ የቀረ ነው ምንም አላተረፍንም ማለት ነው። ስለዚህ አውቅሽበታል፣ እውነቴን ነው። በጣም ነው ያወቅሽበት አንቺ እህት። የተመችቶኛል አስተያየትሽ አስራ ሶስት አመት ስዴት አልሀምዱሊላ በስትላለች አስራ ሶስት አመት ከባድ ነው እንግዲህ። 13 አመት ወይ ንብረት ወይ ቤት ወይ ልጅ ወይ ባል ያን ሁሉ ይለላቸው ይኖራሉ። 13 15 አመት ስደት ተቀምጠው እንግዲህ ይሄ ይሄ በጣም ነው እኔ ሳስበው፣ ወይ እኔ እንዴት እንደሚኖረው ላይ አስብላችኋለሁ ማለት፣ ረጅም አመት ስደት ተቀምጠው ወይ ትዳር የላቸውም ወይ የራሳቸው የሚኖሩት ንብረት የላቸውም ሀገራቸው ገብተው የሚኖሩበት ወይ ደግሞ ልጅ የላቸውም ምንም የላቸውም። ምንድነው ይሰራሉ፣ ሰውን ያኖራሉ፣ ቤተሰብ ይረዳሉ፣ ቤተሰብ ገብቷችኋል። ቤተሰብን ስትረዱ ግን በመጠኑ እርዱ። ከእናትና ከአባቶቻችሁ ውጭ ያለ ጤነኛ ወጣት፣ ጉልበት ያለው ሰው ካለው ወላሂ እኔ አልደግፋችሁም። እርዱ አላላችሁም ማለት ጭራሹን አትርዱ ሳይሆን ማለት በመጠኑ በመጠኑ የኢትዮጵያ ሰው እንደሆነ ወንድም፣ አክስት፣ አጎት፣ እህት እያላችሁ የምትበጥኑ እየሰራችሁ አረብ ሀገር እየተከተላችሁ ለገሊት ለገሊት የምትሉ ከሆነ ምንም አላማ አይኖራችሁም። እንደው ነው የምትከሩት በኋላ። እንግዲህ የፈሰሰ ውሃ ድጋሚ አይጠፈስም። እነሱ ራሱ ሰነፍ ነው የምታደርጓቸው። በተለይ ወጣት ወንዶች በአሁኑ ሰዓት ወይ አረብ ሀገር ያሉ ሴቶች ማለት ነው፣ ለወንድሞቻቸው ይመታሉ። ወንድሜ ባጃጅ፣ ወንድሜ ሱቅ፣ ወንድሜ እንደዚህ ይሉ ይሉ ይሉ እና እነዛ ልጆች ምን ይሆናሉ? ሰነፍ ይሆናሉ። ስራ ለመስራት ስራ መስራት አይፈልጉም። ስለዚህ ፈግጧቸው፣ ብር አታስለምዷቸው። እውነት ነው ምላቸው፣ ብር አታስለምዱ። ለወጣት ወንዶች እውነት ነው፣ ወላሂ ነው ምላቸው ሰርተው ሸቅለው ይብሉ ለምን ሲሚንቶ ተሸክመው ድንጋይ ተሸክመው አይበሉም እንዴ ሌላኛው አህቴ ደግሞ እኔ 13 አመት ነው ጠለብ ሰባ ቆርቆሮ በብሎኬት እስካሁን አላለቀም ገጠር ህገወጥ ሁለት መቶ ሃምሳ ገዝቻአለው ተመስገን ትላለች 13 አመት ጠለብ ውስጥ ግን እንዱ የጠለብ ኑሮ ወላሂ ላዚም እንኳን 13 እና 2 አመት እኮ ከባድ ነው ለምን እኔ እንጃ 13 አመት ቋንቋ ራሱ ይጠፋል። በነገራችን ላይ ብዙ አመት ኩንትረቤት የኖሩ ሰዎች እኔ አሁን እማውቃቸው ልጆች አማርኛ ራሱ ጠፍቷቸዋል። ይሰማሉ እንጂ መመለስ አይችሉም። ለመመለስ አፋቸው ይያያዛል። ምናልባት አሁን በስልክ እያወሩ ምናምን አማርኛ ላይ ጠፋቸው ይችላል። የሆነ ልጅ ዘጠኝ አመት ነው እንትን የኖረችው፣ ጣለም ማለት ነው። አማርኛ ጠፍቷት አይገርማችሁም? አማርኛ ጠፋት። ለምን ብዙ ሀበሻ ስለማታወራ ማለት ነው። እንዲ 13 ዓመት ግን በጣም ከባድ ነው። ሌላኛዋ እንግዲህ ጎበዝ ነሽ ዝምባያቸው እኔ በ15 አመቴ ነው ስደት የወጣሁት ወላ በስደት 12 አመቴ ነው የሰፈር ልጅ አግብቼ ሁለት ልጅ ወልጄ ልክ ያለው አልহামዱሊላ አሁን ቤቴን ሰርቼ አገሬ ገብቼ በብሎኬት እያሳጠርኩኝ ነው ከዚህ በላይ ደስታ የለም አልহামዱሊላ አትላለች ወይስ እንት ነው ግን በጣም ጎበዝ ሰው አለ ሰነፍ እንዲያለ ሁሉ ባጭር ጊዜ ራሱ አላማቸውን የሚያሳኩ ብዙ ሰዎች አሉ ማሻአላ አለይኪ ብያለሁ ማለት ነው እና እንግዲህ የጀማዓተል ኸይር የዛሬው ቪዲዮ ይህንን ይመስላል ለምታበረታችሁኝም አመሰግናለሁ ግን ማለት ነው ለምንድንነው ላይኪ ላይክ የማታደርጉት ለምንድነው ላይክ የማታደርጉት እና የምትሳደቡ? ተንከስ ሴቶች ደግሞ ምላሳችሁን ሰብስቦ። እኔ ለራሳችሁ ብዬ ነው። ለእኔ ብትሳደቡ አይጠበቅብኝ፣ ክብረ አይቀንስም፣ ክብረ አይጨምርም። እናንተ ስለተሳደባችሁ እኔ የምኖረው እራሴን ሁኜ ነው። ገብቷችኋል? ስለዚህ ስድብ ለማንም አይጠቅሙም። እንዲሁ ኢትዮጵያኖች በየሄዳችሁበት ስድብ በየኮሜንቱ ሌላ ሀገር ማለት ነው የሆነች አስቀያሚ ሴት ወይንም አስቀያሚ ሰው እንኳ ቢያው ማሻላ አሌኪ ትጀንኒ ነው የሚሉት ወላሂ ለአዚም ያሄሉ ወይ ገመር ይላሉ። አስቀያሚ አስቀያሚ ነገር እንኳ ቢሆን ምክንያቱም ሁሉም የፈጣሪ ፍጡር ነው። ገብቷችኋል። የኛ ሀበሻ ግን መጥፎውንም ቆንጆውንም መሳደብ ትወዳላችሁ።